ማለት ነው እንግዲህ ምሩ እጅግ በጣም አዝና ተግዛ ትገኛለች። ማለት ነው ምክንያቱም እንግዲህ የናሆሜ እናት ነች እና ስለ ልጅ ጉዳይ ሁልጊዜ ሲመጡ ያነሱባታል እና ዛሬ ግን ሞላ ሞላ ብለሻል፣ ስለዚህ ጸንሰ ሳይሆን አይቀርም ምናልባት ሂድና ታዩና ያለውን ነገር እንድትነግሪኝ እፈልጋለሁ በማለት እንግዲህ ለምሩም አስጠንቅቃታለች ማለት ነው። ሰላም ጤና ይስጥልኝ የቻናሌ ቤተሰቦች፣ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደወል ምልክቱን በመጫን ቤተሰብ የሆኑ ለማለት እወዳለሁ። ማለት ነው እንግዲህ ያው ምሩ እጅግ በጣም አዝናለች። እንዲሁም ደግሞ ናሆሜ እጅግ በጣም አዝኗል፣ ልቡም እየተሰበረ ነው ማለት ነው። ምክንያቱም እኔ ወድጄ ፈቅጄ እየተቀበልኩትን ነገር ለምንድን ነው ማዘር በየጊዜው እንደዚህ አይነት ነገሮች የምታነሳብኝ እያለ በነገራችን ላይ ናሆሜ ልጅም ያው ይፈልጋል ግን ደግሞ ዋጥ አድርጎት ነው ማለት ነው። ስለዚህ እሱ ደስተኛ ነው ባለበት ህይወት ላይ በጣም ደስተኛ ነው። ምሩንም እያስደሰታት ይገኛል ማለት ነው። ግን ደግሞ የናሆሜ እናት በየቀኑ የሚጨቀጨቃቸው ነገር በጣም እየረበሻቸው እየመጣ ነው። ናሆሜንም እየረበሸው ነው። ምሩንም እንደዚሁ ማለት ነው። ምሩ የራሴን ደስታ ለማሟላት ስል የልጁን ደስታ ደግሞ የናሆሜን ደስታ መቀማት አልፈልግም በማለት እንግዲህ ስታወራ ሰምተናል ማለት ነው ግን ደግሞ ናሆሜ እናቱን እየተከራከራት ነው ማለት ነው ስለዚህ እናቴ እስኪ ይሄን ነገር ሀሳብ ታዩ በማለት ለመናገር ሲሞክር ነበር በቀልድም በምንም ሲናገር ነበር ግን ደግሞ ናሆሜ በማለት እናቱ ጭኋ ተናግረዋለች ማለት ነው። እናቴ በሙሉ ስሜ እኮ ጠርተሽኝ አታቂም ነበር በማለት እንግዲህ ይመልስላታል። አይ ከዚህ በላይ እንኳን እኔ ቁም ነገር ሳወራ አንተ ወደ ቀልድ ትወስደዋለህ። ለምንድን ነው የማታስቡበት? ለምንድን ነው ልጅ የማትወልዱት? በማለት እንግዲህ ስትናገረው አይተናል ማለት ነው። እሱ የፈጣሪ ፍቃድ ነው፣ በቃ በሆነ ጊዜ ይሆናል። እናቴ በዚህ ሀሳብ ግን ደግመኛ ባታነሽ ጥሩ ነው በማለት እንግዲህ ይመልስላታል ማለት ነው። እና ምሩም እጅግ በጣም ልቧ እንትን ስላለ ወደ ጽናት ሄዳ ነበር ማለት ነው። ያለውን ነገር አስረድታታለች። እና በቃ ይዞች ብዙ ማታስቤ እሱ የፈቀደውና የወደደው ነው የሚሆነው በማለት እንግዲህ ጽናት አጽናንታታለች ማለት ነው። እውነት ለመናገር ጥፋቱ ከማሌ ነው፣ ከናሆሜ ላይ ነው። ናሆሜ ለእናቱ ለናቱ መናገር ነበረባት መናገር ነበረበት ማለት ነው። ናሆሜ ማሳወቅ ነበረበት። ሲቀጥል ደግሞ ምሩ የምን መድኃኒት ነው የምትወስጂው ብላ የናሆሜ እናት ምሩ ጠይቃት ነበር በአጋጣሚ ማለት ነው። አይ የራስ ምታት ነበር የራስ ምታት ነው የወሰድኩት፣ ሌላ ነገር አይደለም በማለት እንግዲህ ምሩ መልሳለች ማለት ነው። ግን ደግሞ በስተመጨረሻ ምሩ ያለሁበትን ኬዝ ስለሷ ምርመራ አድርጌ ምርመራ እንድታደርጊ እፈልጋለሁ ምናልባት ጸንሰሽ ሊሆን ይችላል በማለት እንግዲህ በነ ባለቻው ሰዓት ግን፣ ያው ምሩ እንግዲህ እስካሁን ድረስ እኔ ደብቄ አልችልም አሁን ላይ እውነቱን መናገር እፈልጋለሁኝ በማለት እንግዲህ ያው ስለ ሕመሟን ልትነግራት በነበረበት ሰዓት እንግዲህ ናሆሜ ግብት ብሎ በቃ ሀሳቧን ትተዋለች ማለት ነው እና ማዘሯም ከቤት ስትወጣ በቃ የነገርኩሽን ነገር አደራ ሂጂና ታየው በማለት እንግዲህ መልዕክት አስተላልፋላታለች ማለት ነው። እና ያው ምሩ እጅግ በጣም ሀሳብ እና ውጥረት ላይ ነች ማለት ነው። ናሆሜም እንደዚው በጣም ሀሳብ ላይ ነው እና ይሄ ነገር ያው ዋናው ናሆሜ ነው መፍታትም የሚችለው ወዶም የተቀበለው እሱ እስከሆነ ድረስ እሱ ነው የሚፈተው የሚል ሀሳብ ነው ያለኝ ማለት ነው። ሌላው እንግዲህ ያው ቅዱስ እንግዲህ ወደ ሰኒ ቤት አምርቷል። በባለፉ ፓርት ላይ እንዳየነው ነው ውጭ ላይ ስትበሳጭ ስላያት በቃ አንዳንድ ነገር ለማለት ወደ ቤት አምርቶ ነበረ ማለት ነው። እና ከፍታለትም ወደ ቤት ገባ ብሎ ነበር። እና ስለ ብቸኝነቷ ስላለው ነገርም እያወጣጣት እየጠየቃት ነበር። ስለዚህ እህትሽ ከልቧ ትወድሻለች ወይ በማለት እንግዲህ ጠይቋት ነበረ። አዎ ትወደኛለች። ስለዚህ የእሷ ህይወት ተበላሸ ማለት የአንቺ ህይወት ተበላሸ ማለት አይደለም። ስለዚህ ይህን አስተሳሰብሽን ማስወገድ መቻል አለብሽ በማለት እንግዲህ ሲመክራት ነበር። አሁንን ለመናገር አው እናንተ ምን ትላላችሁ? የኔም ሀሳብ እንደዛ ነው። የህቷ ህይወት ሌላ ነው፣ የእሷ ህይወት ሌላ ነው ማለት ነው። ስለዚህ አንድ ሰው ህይወቱ ተበላሸ ማለት የሌላ ሰው ህይወቱ ደግሞ ይበላሻል ማለት አይደለም ማለት ነው። ስለዚህ የመጣውን ነገር ቀርቦ መጋፈጥን የመሰለ ነገር የለም ባይነኝኔ ማለት ነው። ስለዚህ ሰኒ አሁን ላይ የምታደርገው ነገር የእህቷን ምክር እየሰማች የምታደርገው ነገር ልክ አይደለችም ብዬ ነው የማስበው። መጥፎ ነገር ላይ ካልወደቀች ውስጥ ገር በጣም መልካም ሰዎች በአንድ መጥፎ ሰው ሁሉም ሰው መጥፎ ነው ማለት አይቻልም ማለት ነው። ስለዚህ መልካም ሰዎችም ይኖራሉ ማለት ነው። ስለዚህ ሰኔ ይህ ነገር የእህቷን ምክር መስማት ማቆም መቻል አለባት። በእርግጥ እንደ እህትነት መውሰድ ያለባትን ነገር ትወስዳለች። ሌላ ደግሞ ኖ ማለት ያለባት ፓርቲ ላይ ደግሞ ኖ ማለት መቻል አለባት ብዬ አምናለሁ፣ ማለት ነው። እና ቅዱስ እንግዲህ ያው ኪራን ከዚያ ጸባይ እንዳወጣው አሁንም ሰኒን ከዚህ ጸባዩዋ ማውጣት ይፈልጋል ማለት ነው። ክብሩ እንግዲህ ወደ ቤትም ጎራ ብሏል ማለት ነው። በነገራችን ላይ እንግዲህ ሰኒ ክብሩን ትወደዋለች ወይንስ ቅዱስን? ቅዱስ ይወዳታል ወይንስ እንዴት ነው የሚለውን ነገር ማለት ነው። እኔ ግን የክብሩ ነው የምትሆነው ብዬ ተስፋ አደርጋለሁ። ያው ቅዱስ የእሷን ጸባይ ለማስተካከል ነው የቀረበው ብዬ አምናለሁ ማለት ነው። እንግዲህ ሁላቸው ተሰብስበው ደግሞ ወደ ቤት ሂደዋል። ዝምታዋን ስልክ ስላላነሳች እንግዲህ ሊጠይቋት ተሰብስበው ከሰኒ ቤት ሂደዋል። እጅግ በጣም ደስ የሚል ቆይታ ነበራቸው ማለት ነው። እና ወደ ቤተሰቦች የዛሬው ድን ይመስላል። በያላችሁበት ሰላማችሁ